በ62 ሚሊዮን ብር ጠቅላላ ክፍያ ባለ 3 መኝታ ከ10 ፐርሰንት ቅድሚያ ክፍያ ጀምሮ ቀሪውን በአንድ ዓመት ተኩል እስከ ሁለት ዓመት ተኩል ያለምንም ወለድና ዋጋ ጭማሪ እስከ 35 ፐርሰንት እውነተኛ ቅናሽ ጋር ይዞሎት መጥቷል። ለተጨማሪ መረጃ በ0972750375 ይደውሉ። እሺ ተመልካቾች እንዴት ናችሁ? ዛሬ ዓለም አቀፍ ያለባቸውን ዕዳ ባለመክፈላቸው ከፍተኛ ተጽዕኖ ስለገቡ ሀገራቶች ልምድ ልነግራችሁ ፈልጊያለሁ። አንድ ስድስት ሀገራቶችን ልምድ እንመለከታለን። እዚህ ውስጥ ዓለም አቀፍ ዕዳዋን ስላልከፈለች በዓለም አቀፍ ሁኔታ ውስጥ ያለ ንብረቷ እስከታገደባት አገር ድረስ ኤክስፒሪያንስ እናቀርባለን። ኢትዮጵያም ዕዳ ለመክፈል በተቸገረችበት ጊዜ የገጠማትን ተጽዕኖና አሁን የሚጠብቃትን ጉዳይ ላቀርብላችሁ ፈልጊያለሁ። እንግዲህ አንድ ሀገር የተለያየ ብድር ይወስዳል በዘመናት የሚወሰዱ ብድሮች ናቸው እንደየወለዱ ምክንያቱም አንድ መንግስት ብድር ሲወስድ ማሳዣ የሚያደርገው ህዝቡን እና አገሪቷን ነው ስለዚህ መንግስትን በተለዋወጠ ቁጥር ብድሮች ይኖራሉ ግንኙነት የሚኖረው ከህዝቡ ጋርና ከሀገር ጋር ስለሆነ ስለዚህ የቀደመ ብድር ነው ወለዷ ተለቀብኝ መክፈል አልችልም መክፈል ግዴታ አይደለም ግዴታ በቃ መክፈል አልችልም አልፈልግም ብሎ የሚያቆም ሀገር ስላለ በኋላ እገልጽላችኋለሁ ስለዚህ በተለያዩ ምክንያቶች በተቀመጠው ጊዜ መክፈል ካልቻለ እና ከእናንካቴ ካልከፈለ ነው። ለምሳሌ መስከረም መከፈል ያለበት እዳ ከሆነ መስከረም ነው መከፈል ያለበት። ከዛ በኋላ ወደ ዲፎልት ነው የሚመጣው፣ መክፈል ወደ አለመቻል። ስለዚህ ወለድም ዋና ብድሩንም ከግምት ተከቶ መከፈል አለበት። አሁን በተለያየ ምክንያት የማይከፍሉ ሀገራቶች አሉ። ዋና የሚባለው ይህም ባለመክፈላቸው ዋና የሚመጣው ተጽዕኖ አራት ነው። ዋና ዋና ይባሉት ግን ህጋዊ እርምጃዎቹ ላይ በኋላ አቀርብላችኋለሁ። ንብረት እስከ መውሰድ የሚደርሰው እርምጃ የሚወስደው ህጋዊ የሚባለው እርምጃ ሲደርስ ነው። የመጀመሪያው ግን እዳ ያልከፈለ ሀገር የሚገጥመው ተአማኒነት ማጣት ነው እና ተጨማሪ ብድር ያለማግኘት ለምሳሌ እዳውን በተቀመጠው ጊዜ መክፈል ያልቻለ ሀገር አይምኤፍም ወርልድ ባንክም ብድር አይሰጡም። ሌሎች ሀገራቶችን ብድር አይሰጡም። ኢቨን የግለሰብ አበዳሪዎችም ብድር አይሰጡም። የመጀመሪያ የሚያጣው ተአማኒነት ነው። በቃ ተበድረው የማይከፍል የሚል ተአማኒነት ማጣት ያመጣል። ለዚህ ነው ብዙ ሀገራቶች ሲጨነቁ የምታዩት። ደግሞ ሀገሪቷ ከዓለም አቀፍ የብድር ስርዓት ውስጥ እንድትወጣ ነው የሚያደርገው። በቃ መፍም አላበድርም ካለ ሀገራትም አላበድርም ካሉ ግለሰቦችም አላበድርም ካሉ የብድር ሲስተም ውስጥ ትወጣለች። የመጀመሪያው የሚመጣው ተጽዕኖ እሱ ነው። ሁለተኛው የምንዛሬ ቀውስ ሊከሰት ይችላል። ምክንያቱም ብድር ባለመክፈል ተጨማሪ ብድር የማታገኝበት ደረጃ ላይ ስደርስ፣ ይህን ሁኔታ አገር ውስጥ ያሉ ባለሀብቶች ስለሚያስጨንቃቸው አገር ውስጥ ያሉ ባለሀብቶች ገንዘባቸውን ወደ ውጭ ምንዛሬ እየለወጡ ማውጣታቸው አይቀርም። ስለዚህ ያላት ሪዘርቭ እንድታጣ ያደርጋል። ምንዛሬ አልቆ የአገር ውስጥ ብር እንዲዳከም፣ የአገር ውስጥ ገንዘብ እንዲዳከም ሊያደርግ ይችላል። ቀጥሎ የመጣው ተጽዕኖ እሱ ነው። ከዛ ከውጭ መሸመት ከባድ እንዲሆን ያደርጋል። ምክንያቱም ምንዛሬ የማይኖር ከሆነ ከውጭ መሸመት ከባድ ነው። መሰረታዊ የሚባሉ ለብዙ ሀገራቶች ነዳጅ፣ መድኃኒት፣ ማዳበሪያ፣ የምግብ ቁሳቁሶችንም ጨምሮ ኢምፖርት ማድረግ አይችልም ኢኮኖሚው። ከዛ የዋጋ ንረት መከሰት ነው የሚጀምረው። ኢምፖርት ማድረግ ካልቻለ፣ ግብዓት ማምጣት ካልቻለ፣ ያለቀለጥ ቁስን ከውጭ ማስገባት ካልቻለ ኢንፊሌሽን ኢንፍሌሽን ሳይሆን ወደ ሀይፐር ኢንፊሌሽን ሊያደግ ይችላል። በኋላ የሀገራቶችን ኤክስፔሪያንስ አቀርብላችኋለሁ። ሶስተኛው የኢኮኖሚ ድቀት ነው እየተከተለ የሚመጣው። ስለዚህ ሪዘርቭን እየጨረሰ የሚመጣ ከሆነ ኢምፖርት እያደረገ መምጣት ማይችል ከሆነ ተጨማሪ ብድርም እያጣ ይመጣ ከሆነ መንግስት ደመወዝ መክፈል እየተቸገረ ይመጣል። ወጪ መሸፈን እየተቸገረ ነው ይመጣው። ከውጭ ማስገባት እየተቸገረ ይመጣል። መሰረተ ልማቶችን ለመስራት እየተቸገረ ይመጣል። ማህበራዊ ድጋፍ ማድረግ እየተቸገረ ነው ይመጣል። የመሰረታዊ ቁሶች እጥረት እየተከሰተ ይመጣል። የነዳጅ እጥረት፣ የመዳሪ እጥረት፣ የማዳበሪያ እጥረት፣ የምግብ ቁሳቁሶች እጥረት እየተከሰተ ይመጣል። ከዛ ድህነት በጣም ሰፊ ይሆናል። ስርአጥነትም በጣም እያደገ ይመጣል። ብድር ባለመክፈል የሚመጣው ጦስ ነው። ለአንድ አበዳሪ ኮኑ ለጠቅላላ አይደለም ለአንድ አበዳሪ ቢኖር ዓለም አቀፍ ስርዓት ውስጥ ያለ ስለሆነ ይሄ በሙሉ ተጽዕኖ እየተከታተለ የሚመጣው በጥቂት ጊዜያቶች ውስጥ። አራተኛው ደግሞ ሌሎችም ሀገራቶች በደንብ የማሳያችሁ ምንድን ነው ህጋዊ እርምጃዎች ህጋዊ እርምጃዎች ናቸው። አሁን አንድ ሀገር ብድር ካልከፈለች የአለም አቀፍ ብድር የመክፈልን ስታተስ የሚያጠኑ ተቋማቶች አሉ። የዓለም አቀፍ ተቋማቶች ኦልሞስት የዓለምን 95 ፐርሰንት ብድር የመክፈል ሁኔታ የሚያጠኑት የግል ካምፓኒዎች አሉ። ሞዲስ ሲባል ሰምታችሁ ሊሆን ይችላል። ሞዲስ ኢንቨስተር ሰርቪስ የሚባለው የአሜሪካ ድርጅት ነው። ከ1909 ጀምሮ ሀገራቶች ያለባቸውን የብድር ሁኔታ ስታተስ ያወጣል። ደግሞ ስታንዳርድ ኤንድ ፑር ግሎባል ሬቲንግ የሚባለው ስንድ ፒ የሚባለው ይህም የአሜሪካ ድርጅት ነው። ከ1860 ጀምሮ የሚሰራ ተቋም ነው። ፊች ደግሞ የሚባለው አለ። በብዛት የሚታወቁ በአሜሪካና በእንግሊዝ ባለሀብቶች ስር ያለ ነው። ከ1914 ጀምሮ የሚሰራ ነው። ፊች ሬቲንግ የሚባለው። እነዚህ ሶስቱ ብቻ ድርጅቶች በዓለም ላይ ያሉ ሀገራቶች ያለባቸውን እዳ 95 ፐርሰንት ሬት የሚያደርጉት እነዚህ ናቸው። መክፈል ባልተቻለ ጊዜ መጀመሪያ ሬቱን የሚያጣው እነዚህ ድርጅቶች ጋር ነው ብድር መክፈል አልቻለም የሚለው የሚመጣው በኋላ ኢትዮጵያ ላይም ከዚህ ቀደም ያወጡትን ሪፖርት አቀርብላችኋል። ስለዚህ ሕጋዊ እርምጃ መወሰድ ይጀምራል። አሁን አበዳሪዎች ዓለም አቀፍ ፍርድ ቤት ብድራችን አልተከፈለንም ብለው ወደ ክስ ይሄዳሉ። በተለይ የቦንድ እዳ ያለባቸው በእንግሊዝ ሕግ ነው በአብዛኛው ክስ የሚያመጡት። ሌሎች ብድር ደግሞ ያለባቸው ደግሞ በአሜሪካ ክስ ነው የሚያመጡት ስለዚህ እዚች ሀገር ላይ ክስ ይመሰረታል። በክሱ የምትረታ ከሆነ ያቺ ሀገር ከሀገሪቷ ውጭ ያሉ ንብረቶች እንዲታገዱ ሊደረግ ይችላል። መርከብ ካላት በዓለም አቀፍ ሁኔታዎች ውስጥ መርከብ ካላት መርከቧ ሊታገድ ይችላል። አውሮፕላን ካላት አውሮፕላኖቿ በቆምበት ሊታገዱ ይችላሉ። ዓለም አቀፍ ሪዘርቭ፣ አሁን በትልልቅ ሀገራቶች ማዕከላዊ ባንክ የሚቀመጡ ሪዘርቮች እንዲታገድ ሊሆን ይችላል። የሴንትራል ባንክ ሪዘርቭ ማለት ነው። እዚህ እርምጃዎች ሊደርስ ይችላል። እዚህ እርምጃዎች ከመድረስ በፊት የሚሰሩ ስራዎች አሉ። የመጨረሻ ነው ማለት ሳይሆን፣ ይሄ ለኋላዊ ለሆኑ ሀገራቶች እና ኤምኤፍ የሚወስዱት እርምጃ አለ። እዚህ ሁኔታዎች ውስጥ ገብተው ችግሩ ስለገቡ ሀገራቶች የተወሰነ ልንገራችሁ። ለምሳሌ የአርጀንቲና ጉዳይ። የአርጀንቲና ጉዳይ በጣም ሲሪየስ ስለሆነ የሌሎች ሀገራቶች እንመልከት። ለምሳሌ የስሪላንካ ጉዳይ ስሪላንካ 51 ቢሊዮን ዶላር እዳ መክፈል ነበረባት ግን 2022 ላይ መክፈል አልቻለችም። መክፈል ስላልቻለች ቅድም ሪዘርቭ ይጎዳል ብያቸዋለሁ። የሪዘርቭ ክምችቷ በአጭር ጊዜ ውስጥ ብሔራዊ ባንክ ውስጥ ያላት ከ7.6 ቢሊዮን ወደ 50 ቢሊዮን ዶላር ነው የወረደው። መክፈል ላልቻለችበት ብዙ ምክንያቶች አሉ። የራሽያም የዩክሬንም ጦርነት ሁኔታዎችን አስወድዶባት ነበር። የነዳጅ እጥረት፣ የኃይል እጥረት ከዛ ዋጋነቱ ከ50 ከመቶ በላይ ነው የሆነው በፍጥነት ማለት ነው። የዛን ጊዜ ከፍተኛ አመፅ ነው የተከሰተው፣ ስሪላንካ ውስጥ። ከዛ ፕሬዚዳንቱ እንዲሰደዱ ነው የሆነው። ከዚህ እርምጃ በኋላ አይኤምኤፍ አንድ ሰነድ ይዞ ቀረበ። ኤክስቴንድ ፈንድ ፋሲሊቲ የሚባለውን የሶስት ቢሊዮን ዶላር ይዞ መጥቶ ኔጎሼት አድርጎ ነው በተወሰነ መልኩ የስሪላንካ ሁኔታ እንዲረግብ ቢሆ ዲፎልት ውስጥ ከገባች በኋላ አይኤምኤፍ የድርድር ሀሳብ ይዞ ቀረበ። አንደኛ ኤክስፔሪያንስ የስሪላንካ ነው። ለምሳሌ የዛምቢያ ጉዳይ፣ ዛምቢያም 2020 በተመሳሳይ ነው። የዛምቢያም 425 ቢሊዮን ዶላር መክፈል የነበረበት እዳ ነበር፣ አልከፈለችም። ደግሞ የሚገርመው አብዛኞቹ ሀገራቶች የዩሮ ቦንድ ዕዳ አለባቸው። ኢትዮጵያ ያለባት አይነት ዕዳ ማለት ነው። ዩሮ ቦንድ በቅርቡ ሲወራ የምትሰሙት። ዛምቢያ በኮቪድ ወቅት ብቸኛ ዕዳ መክፈል ያልቻለች ሀገር ዛምቢያ ነች፣ በኮቪድ ወቅት ማለት ነው። እና በ2020 ዕዳዋ ብቻ ከ17 ቢሊዮን ዶላር ዘሎ ነበር። ምን ማለት ነው? የጂዲፒዋን መቶ ፐርሰንት በላይ ነበር የነበረባት እዳ። ከኮቪድ በፊት ከፍተኛ ብድር ነበረባት። ደግሞ ባልተጠና መልኩ ብድር ተወስድ ነበር ዛምቢያ። ስለዚህ 425 እንዳውም 425 ሚሊዮን ዶላር ነው መክፈል ያልቻለችው። 425 ሚሊዮን ዶላር የቦንድ ማለት ነው። የቦንድ መከፈል ያለበት ኢንተረስት መክፈል አልቻለችው ነበር ከዛ እንድታራዝም ነበር የጠየቁት ነገር ግን የግለሰብ አበዳሪ ስለሆኑ አናራዝምም ነው ያሉት። እና ከኋቻ ይባላል የዛምቢያ ገንዘብ ከኋቻ የሚባለው ገንዘብ ተዳከመ፣ ዋጋነት ከፍተኛ ሆነ። ኢንቨስተሮች በዛች ሀገር ላይ ያላቸው መተማመን ቀነሰ፣ ወጡ እና አይኤምኤፍ 2022 ገባ ማለት ነው። 13 ቢሊዮን ዶላር ድጋፍ ይዞ ገባ፣ ሪፎርም ማድረግ ጀመረ ከዛምቢያ ጋር ማለት ነው። ይህም ባለመክፈለው ጋናም በተመሳሳይ ጋናም 2022 ላይ ዲፎልት ውስጥ ወርቃ ነበር። በተለይ የዩሮ ቦንድ እና የኮመርሻል ሎን ስለነበረባት፣ አሁን የዩሮ ቦንዶቹን ስላልከፈለች በእንግሊዝ ሕግ ክስ መስርተው ነበር። እንግዲህ ክስ ስለነበረ ወደ ድርድር ነው የገባችው። በድርድር ለመዳን ነው ስትሞክር የነበሩ። ኮትዲቫርም በተመሳሳይ 2011 ላይ ኮትዲቫር እንኳን የእርስ በርስም ጦርነት ስለነበረ ዲፎልት ውስጥ ወርቃ ነበር። የ2.3 ቢሊዮን ዶላር ቦንድ ነበረባት ነገር ግን ቦንድ አበዳሪዎቹ ግጭት ውስጥ መሆኗን ከግምት ከተው ትንሽ ለማራዘም ሞክረውላታል። ቦንድ ባለቤቶች አሁን የቦንድ ባለቤቶች ናቸው ችግር የሚፈጥሩት በአብዛኛው የግለሰብ አበዳሪዎች ስለሆኑ፣ ዝምባብዌም በተመሳሳይ ዝምባብዌ ከሁለት ሺህ ጀምሮ እስካሁን ድረስ ብድር ባለመክፈል ነው ያላት ክሬዲቷ እንደውም መበደር ተከልክላለች። በዓለም አቀፍ ደረጃ ላይ እንዳትበደር ነው ማዕቀብ የተጣለባት። እንደው በፍርድ ቤት ራሱ ተረታ። ንብረቶቿ ታግደውባት ነበር ዝምባብዌ፣ በውጭ የነበሩ ንብረቶቿ እዳ ባለመክፈል ማለት ነው። የአርጀንቲናም ጉዳይ በጣም ሲሪየስ የሚባለው ደግሞ የህጋዊ እርምጃዎች ሲሪየስ የተወሰደበት ደግሞ የአርጀንቲና ነው። አርጀንቲና ተደጋጋሚ እዳ ያለመክፈል ዲፎልት ውስጥ የመግባት ታሪክ ያላት ነች። በታሪክ ለዘጠኝ ጊዜ ነው ዲፎልት ውስጥ የገባችው ምን ማለት ነው? ለምሳሌ ኢትዮጵያ የ33 ሚሊዮን ዶላር የዩሮ ቦንድ መከፈል የነበረበት ጊዜ ነበር፣ አልፏል እንደሱ ማለት ነው መከፈል የነበረበትን ጊዜ የማሳለፍ ታሪኳ የአርጀንቲና ዘጠኝ ጊዜ ነው በታሪክ በጣም ከፍተኛ የሚባለው 2012 ነው የዛን ጊዜ መክፈል የነበረባት መቶ ቢሊዮን ዶላር ነበር ከ2001 ጀምሮ የነበረ ማለት ይህንን ከ2005 ከ2010 ድረስ ድርድር ስታደርግ ነበር ነገር ግን የቦንድ አበዳሪዎቹ ለአሜሪካ ፍርድ ቤት ነው ክስ ያቀረቡት ዋና ዋና ይባሉት ኤንኤምኤል ካፒታል የሚባሉት ድርጅቶች ክስ አቅርቦ ነበር በአሜሪካ ፍርድ ቤት፣ እና አርጀንቲና መክፈል አልቻለች። በፍርድ ቤት ተረታች። አርጀንቲና ለእነዚህ ቦንድ ሆልደሮች መክፈል አለብሽ ሆነ ውሳኔው። አርጀንቲና ደግሞ መክፈል አልቻለች። የሚገርመው 2012 ላይ የአርጀንቲና የጦር መርከብ በጋና በኩል ባለ ድንበር በኩል ያልፍ ነበር። እዛ እንዲታገድ ነው የፍርድ ቤት ትዕዛዝ መጥቶበት ሶስት መቶ ሰራተኞችን የያዘ የአርጀንቲና የጦር መርከብ ለሁለት ወር እንዲቆም ነው የተደረገው። እዳዋ መክፈል ስላልቻለኝ ተብሎ በእዳ ማሳዣነት ተይዞ ማለት ነው። አርጀንቲና ተከራከር የነበረው ምንድን ነው? እዳ ያልከፈለች ሀገር የጦር መሳሪያዋ በእዳ መያዣነት እንዳያገለግል ያለ ሕግ አለ። ስለዚህ የጦር መሳሪያ ስለሆነ በዚህ ሕግ ሊታይብኝ አይገባም የሚል ክርክር ውስጥ ነው የገባችው። በእሱ ነው የዳነችው ከሁለት ወር በኋላ ማለት ነው። ነገር ግን የንግድ ከሆነ አየር አውሮፕላንም ቢሆን መርከብም ቢሆን ሪዘርቭም ከሆነ ግን አደጋ ውስጥ ነው። ለጦር መሳሪያ ይሄ ህግ ስለማይሰራ ነው። ነገር ግን አንድ አገር እዳ ኖሮባት ካልከፈለች መርከቧ ሌላ ድንበር ላይ ከሆነ ሊታገድ ይችላል። አውሮፕላኗ ሌላ አየር ማረፊያ ላይ ከሆነ ሊታገድ ይችላል። እንደ ግለሰብ ቁጠሩት። ግለሰብ የባንክ ብድር ወስዶ ካልከፈለ ብድሩን የሰጠው አካል ፍርድ ቤት ሄዶ ከከሰሰና የክስ ወረቀት ከመጣ ንብረቱን ማሳገድ ይችላል። እንደሱ ማለት ነው። በዓለም አቀፍ ሁኔታ ንብረት ሊታገድ ይችልም። አርጀንቲና 2020 ላይም በተመሳሳይ 65 ቢሊዮን ዶላር መክፈል ነበረባት አልቻለችም። ባለመቻሏ ገንዘቧ ፔሶ ሆኖ በጣም ነበር የተዳከመው። የዋጋነት ከመቶ ፐርሰንት በላይ ነው። ከፍተኛ ስራ አጥነት ይን ከዓለም አቀፍ ገበያም ተገላ ነው የቆየች። ስለዚህ እዳ መክፈል በጣም መሰረታዊ ነው። ለዚህ ነው እዳ ላይ መደራደር መክፈል በጣም ክሪቲካሊ መታሰብ አለበት። ሲሪየስ የሆነ የእዳ ማኔጅመንት ሲስተም ያስፈልጋል የሚባለው ለዛ ነው። ኢትዮጵያም አሁን ድርድር እያደረገች እንደሆነ ዜና ሲወጣ ነበር። ከ2023 ከ2024 33 ሚሊዮን ዶላር የዩሮ ቦንድ ወለድ መከፈል ነበረበት፣ ነገር ግን እሱ አልተከፈለም። ስለዚህ ኢትዮጵያ ላይ የመጣው እርምጃ ምንድን ነው? የብድር የመክፈል ደረጃዋን የወረደው በነ ኤስ ኤንድ ፒ ና በነ ፊች የነበረ ደረጃ ዝቅተኛ አይ ቲንክ የዛን ጊዜ ሲሲ ማይነስ ይመስለኛል የነበረው ዝቅተኛ እንዲሆን ነው የሚያደርገው። ስለዚህ ብድር ወስዶ የመክፈል ደረጃ ዝቅተኛ ከተደረገ ተጨማሪ ብድር ያለመስጠት ችግር ይመጣል። ግን ቀጥሎ ኢትዮጵያ ከአይኤምኤፍ ጋር ሪፎርም እያደረገች ስለሆነ አይኤምኤፍ ጋራንቲ ሰጥቶ ነው የቆየው እስካሁኑ። ምክንያቱም ኤክስቴንድድ ሎን ስለሚሰጥ ሪፎርም እያደረገች ስለሆነ ሪዘርቫ ሊያድግ ስለሚችል ሊከፈል ይችላል የሚል ድርድር ውስጥ ተገብቶ ነው። ስለዚህ አሁንም የብድር ጉዳይ ድርድር የሚከናወነው ለዚህ ነው። ብድር አለመክፈል በቀላሉ የሚታይ ጉዳይ አይደለም። ዓለም አቀፍ ተጽዕኖ በጣም ከፍተኛ ነው። ስለዚህ በጥናት የሚመራ መሆኑን እንድትረዱ ነው። ምናልባት ይህ መረጃ ይጠቅማችኋል ብዬ ስላሰብኩ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ቪው ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሆኑ ከልብ ከልብ አመሰግናለሁ። መልካም ቀን።